ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ተወዳጁና አጓጊ የሆነው የለዛ ድራማ ተለቋል። እንግዲህ ሀና እየረውጠች ሄዳ አሴርን መንገድ ላይ ታገኘውና ይተቃቀፋሉ። አሴር አባዬ፣ ምን ሆነ እንዲያጣድፍ የጠራይ? ስትለው አሴር ምንም አልሆኑ፣ ይቅርታ ስሜታዊ ስለሆንኩ አቀፎሽ ብሎ ብሩን ይሰጣታል። ሃና ምንድን ነው ስትለው ብር ነው ለፋዘር መታከሚያ ሲላት፣ ሀናም እኔ ማንንም እርዳታ አልፈልግም እንካ ለሰጡ ሰዎች መልስላቸው፣ ስትለው አሴርም አባት አባት ነው ብለሽኝ የለ ለምን ብሩን አትቀበይኝም ሲላት፣ ሀናም የማይሆን ነገር ውስጥ ገብተ ድጋሚ አባዬ ጋር እንድትጣሉ አልፈልግም ትለዋለች። አሴርም ብሩ የኔ ነው እመኝኝ ሲላት፣ ሃናም አምንሃለው እኮ። አሴርም እንቺ ያዢና ወደ ቤት ሂጅ፣ ማታ መጣለው፣ እናወራለን ብሏት ይሄዳል። ወይዘሮ ሚላት ቁም ሳጥን ውስጥ ልብሷን እያስተካከለች ሰላም ትመጣና፣ እማዬ እንዴት ዋሽ ትላታለች። እናትም እንዴት ዋሽ ሰላም እየመጣሽ እንዴት ትላታለች። አዎ መጣው ትላታለች። ሚላትም ደህና ነሽ ሰላም ስትላት፣ ደህና ነኝ፣ በዚህ ሰዓት ወዴት ለመሄድ ነው የምትለባብሽው? ስትላት፣ ወይዘሮ ሚላትም ከዛች ባዩሽ ጋር ደርሽ ልምጣ ብዬ እኮ ነው ትላታለች። ሰላምም እንዴ አልመሸም እንዴ እማዬ ስትላት፣ እናትም እህ ገና አይደል ትላታለች። ሰላምም የው አንቺ ና ባልሽ ከተገናኛችሁ እኮ ወሬያችሁ ማለቅ የለውም ብዬ እኮ ነው ትላታለች። እናትም የምመለሰው ቶሎ ነው፣ የሚሄደው ደግሞ በመኪና ይዤ ነው የሚሄደው ትላታለች። ሰላምም ሀና እኔ ልከሻት ነው ስትላተኝ፣ እናትም ሬትም አላኳትም ስትላተኝ፣ እና የት ሄደች ስትላትም አላወኩም ብቻ ስልክ ተደጋግሞ ሲደወልላት ሩጣ ወጣች ትላታለች። ሰላም ሰላምም፣ እንግዲህ አባቷ የሆነ ነገር ሆኖ እንዳይሆን ትላታለች። ወይዘሮ ሜላት ምን የምንወቅ ብቻ እያወራን እያለ ድንገት ሩጣ ነው እየወጣችው ትላታለች። ከዛ እኔ ምልሽ ሰላምዬ፣ ሀና መኝታ ክፍሌን መኝታ ክፍሌ ሰው በሌለበት ደጋግማ እንደምትፈትሽ ነግረሽ ነበረ አይደል ስትላት፣ ሰላምም ልትሰርቅ እንደነበረ አረጋገጥፉኝ እንዳትኝ ብቻ ስትላት፣ ወ እናትም አረ እንደሱ አይደለም ቁጭ አድርጌ ስጠይቃት ምን አለችኝ መሰለሽ፣ የአሴትን የልጅነት ፎቶ ነው የምፈልገው አትለኝ መሰለች፣ ትላታለች ሰላምም፣ እንዴ ለምን እስከ ዛሬ የአሴትን ፎቶ አይተዋ አታቅም እንዴት ትላታለች አለች። ሜላትም እንደዛ ነው ያለችኝ። እንግዲህ ትላታለች ሰላምም፣ ቆይ እንዴት ማለቴ ለምን ማየት ፈለገች ስትላተኝ እናትም ልክ ፎቶውን አሳየቻት እሱን እየጠየቅኳት እያለ ስልክ ተደወለላት ወዲሁ ሩጣ ወጣች። ትላታለች ሰላምም ፎቶ ለእሷ ምን ይጠቅማታል እያለች እያለ እናትም እንግዲህ ምን እኔ ምን አውቃለሁ ስለ ፎቶ ግን አውርታች ታውቃለች አታውቅም ወይ? ስትላት ሰላምም እኔ እንጃ ለእኔ ምንም ብላኝ አታውቅም። ሰሞኑን ሐና ምን እየሆነች ነው? ስትል እናትም እኔንም እኮ ግራ እያጋባች ነው። ለማንኛውም ቶሎ ነው ደርሽ የምትመጣው ብላት ወታ ትሄዳለች። ሰላምም እንግዲህ ሐና ቆይ ያ ሴትን ፎቶ ምን ሊያደርግላት ነው ማየት የፈለገችው? እያለች ብቻዋን እያሰበች ነበረ። ሀናም እንግዲህ አሴር የሰጣትን ብሩን ይዛ ወደ ቤት ትሄዳለች። አባቷም ሲያይዋት፣ ሀና ደስ ብሏት ነበርና ልጄ ምን ሁነሻል ሲሉ ሀናም አባዬ አንተን የማሳክምበት ገንዘብ አገኘሁ እኮ ትለዋለች። ታቅፈውም አለች። አባትም ምን እንዴት? ሲል ሀናም አባዬ ምንም አጠይቀኝ ዝም ብለህ እሺ በለኝ ትለዋለች። አባኑላዊም ሀንዬ እስኪ ተረጋጊ ሲሉ፣ ሀናም አባዬ ደስ ስላለኝ እኮ ነው ስላለች፣ ሀና ፈገግተው አይልል ነበረ። አባትም እንግዲህ ደስታሽ እኮ ደስታዬ ነው፣ ግን ተረጋጊና እናውራ ሲሏት፣ ሀናም እሺ ይኸው ተረጋጋሁ፣ ምንድነው አባዬ ትለዋለች። አባትም እሺ አሁን ገንዘቡን ከየት እንዳመጣሽው ንገሪኝ እያሏት ነበረ። ሀናም አባዬ ደግሞ ነገርኩ፣ ሰዎች ናቸው የሰጡኝ ስትለውም፣ አባት በፍጹም ሰዎች ይህን ያህል ገንዘብ እንዴት ነው እንዴት ብለው ነው የሚሰጡ? ይላሉ። ሀናም እንግዲህ አባዬ እመነኝ እያለችው ነበረ። አባትም እስኪ ሙት ብለሽ ማይልኝ ሲላተኝ ሀናም ምንም ነገር ሃናም እንግዲህ አባዬ፣ እመብርሃን ምስክሬ ናት እራሴን የሚጎዳ ምንም ነገር አላደረግኩም ትላለች። አባትም እሱማ እመብርሃንን ብለሽ እንደማትወሸኝ አውቃለው እኮ ሲሉ ሃናም እንዲህ አባዬ፣ ባልምልስ እኔ ዋሻለው እንዴ? ትላለች። አባትም አረ በፍጹም ልጁ ለው እቅፍ ያደርጓታል። ሃናም ለአባቷ መታከሚያ ገንዘብ ስላገኘች በጣም ደስ ብሏታል። ይህ በዚህ እንዳለ ሰላም ርግብ ክፍል ትሄድና አንድ ቤት ውስጥ እየኖርን በቴክስት ማውራት አይከብድም እንዴት? ስትላት እርግብም እንግዲህ ምን ላድርግ እንዴት እንደምጠራሽ ስለጨነቀኝ እኮ ነው ቴክስት ያደረግኩት ሰላም እየትላታለች ሰላምም እንዲህ መሆነሻል ድምጽሽን ከፍ አድርገሽ ብትጠርኝ እኮ እሰማሽ ነበር ስትላትም፣ እርግብም እንግዲህ ሰው እንዲሰማ ስላልፈለገች ትነግራታለች። እንግዲህ ለዚህም ሰላም እንደ ጠራቻትም፣ እርግብ እንግዲህ ለሰላም ጫማ ገዝታላት ነበረ ሰላምም ጫማውን መሆን እንደወደደችው ትነግራታለች። ሰላምም እንግዲህ አንቺ ከአንቺ ሰላምም እንግዲህ አንቺ ኮ ድሮ ማንስተሽ እንደዚህ ነበርሽ፣ እኔ ማድረግ የሚገባኝን ነገር አንቺ ነበርሽ የምታደርግልኝ ትላለች። የምናሴን ጫማ ማሳየቻት ምናሴን እንደወደደችው ምናሴም እንደዚህ አይነት ጫማ እንደሚወድ ትነግራታለች። አሴትም ይገርማል ተሳክቶልኛል ማለት ነው ትላታለች። አዎ አመሰግናለሁ ተብሎ ተባብሎ ይተቃቀፋሉ። ሃና ድስት ጥዳ አሴር ና አባ ኖላዊ ቁጭ ብለዋሉ። አሴርም እንግዲህ ሀንቾ እሱ ነገር የሴትዮዋ ነው እንዲ ይላታል። ሃና ምን ነው የሴትዮዋ ትላለች። አሴርም ፋዘር ናቸው የነገሩኝ ይላል። ሀናም እንግዲህ አባዬ ለአሴር ምን ነግረህ ነው ስትለው አሴርም ፋዘር ይንገሯት ይላቸዋል። አባ ኖላዊም እንደጀመር እንደ ካንተ ነገራት እንጂ ይላሉ። አሴርም ከፈቀዱልኝ እሺ፣ ግን ታሪኩን ባበላሸው እንዳይደብረውት ይላሉ። አባ ኖላዊም ችግር የለውም ከተሳሳት እኔ እነግርሃለሁ አለው ይሉታል። አሴርም እሽ ብሎ እንዲህ ይላል። አንዲት ሴት ነበረች የውም ልጆች ያሏት ማታ ማታ ድስት ትጥድና እየከፈተች እየከደነች አይዟችሁ ደርሷል ትላለች ይላል። አሴርም ግን ደግሞ አትሰጣቸውም ይላል። ሀናም አሰጣቸውም ማለት ከደረሰ ለምን አሰጣቸውም ስትለው፣ አሴርም ባዶ ውሃ ነው የጣደችው ሀና ደግሞ ማለት እንዴት ስትለው፣ አሴርም የሚበላ ስለሌለ ባዶ ውሃ ትጥድና አይዟችሁ ደርሷል አይዟችሁ ደርሷል እያለች ታዝጋቸዋለች። እነሱም ካሁን ካሁን ደረሰ እያሉ በዚህ እንቅልፍ ይዟቸው ይሄዳል። ሀናም ውይ በባዶ ሆዳቸው ትላለች። አሴርም አዎ፣ ታዲያ ምን ታብላቸው? ልጆቹ ሲተኙ፣ እሷም እያዘነችም ቢሆን አብራቸው ትተኛለች ላታለኝ። ሀናም አሁን አሁን ሀናም አሀ አሁን ነገሩ ገባኝ ሽሙጥ ሽሙጥ መሆኑ ነው አይደል? ስላለች አሴርም ሽሙጥ ነው እንደ ፋዘርዬ ሲል አባኖላዊ ኧረ የም ሽሙጥ ነው ልጄ ይላሉ። አሴርም ይሄው ምስክር እኛም እንቅልፍ ጥሎን እንድንተኛ ፈልገሽ መሰለኝ ይላታለች። ሀናም አሁን እንኳን ደርሷል አቀራረብ ትላታለች። አሴርም እንደሱ ነው የሚባለው እያለ ፋዘርዬ፣ ታክመው ሲድኑ ወደ ደስ የጥለውኝ ሲሄዱ በጣም የሚናፍቀኝ ይሄ ምግብ ነው ይላቸዋል። አባ ኖላ ወይም የሆድ ነገር መች ይሆንልሃል እኛ ግን አንናፍቅም ማደር ሲሉት፣ አሴርም የእናንተ ናፍቆትማ አንቁ ነው የሚገለኝ ይላቸዋል። ሀናም እንዴ እናንተ ጋር ይሄዳለሁ እያልክ አልነበረ እንዴ ትለዋለች። አሴርም ምናልባት ካልተስተካከላችሁ ብዬ ኮ ነው ነው። ፋዘርዬ ሕክምና ሊጀመርለት ስለሆነ በጣም ደስ ብሎኛል ይላቸዋል። አባኑላዊም ብቻ እንደ ሀሳባችሁ ሆኖ ይሻለኝ እንጂ ይህ ደስ ነው የሚሄደው ይላል ይሉታለኝ አሴርም ደስ እያለው እሱማ በኋላ እናየዋለን ፋዘርዬ እያለ ነበረ ይህ በዚህ እንዳለ እንግዲህ ሰላምና እናቷ ክፍላቸው ሆኖ ሰላምም ያቺ ሰላም እንግዲህ እናቷን ያቺ ወረኛ ጓደኛሽን አገኝሻት ትላለች እናትም አንቺ ልጅ አንቺ ልጅ ባዩሽን ነው ወረኛ የምትያስትላት ሰላምም እና ታዲያ አይደለችም እንዴ ትላታለች እናትም እንግዲህ አንቺ የሷ ነገር መቼም ቢሆን አይዋጥልሽም ስትላት፣ ሰላምም እንግዲህ የሷ ነገር መቼም ቢሆን አይዋጥልኝም ትላለች። እናትም እንግዲህ ለምን ስትላት፣ ሰላምም የሚጥም ነገር ስለሌላት ነዋ ትላለች። እውነት ብላለች ሰላምዬና ሜላት እንዴት ነው እንደዚህ የሚ የምትዩ ግን ሰላምዬ ስትላትኝ ሰላምም እንዲሁ ምን እንዲሁ ምን ግርም እንደሚለኝ ታውቂያለሽ ማዬ፣ ይህን ሁሉ ጊዜ እንዴት ነው አብራችሁ የኖራችሁት? ትላታለች ሰላምም እኔማ ጓደኛዬ ብትሆን ኑሮ በሆነ ነገር አናቷን ብዬ ነበረ የምገላግላት ትላታለች። እናትም እንዲህ ምን አድርጋሽ? ስትላት ወሬ በጣም ነው የምትወደው፣ እኔ ደግሞ ወሬ የሚወድሰው ጥላቴ ነው ትላለች። እናትም ወረኛ ካንቺ ወዲያ ደግሞ ወረኛ ያለ ስትላት፣ ሰላምም እኔ ቢያንስ ወሬ ይመርጣሉ እሷ እኮ ያገኞቹን ሁሉ ነው የምታግበሰብሰው ትላታለች። እንደዚህ እያሉ እያለ ርግብ ትመጣና ረበሽኳችሁ እንዴ ይቅርታ ትላለች። ከዛ እናትም መራ ረበሽ እንደምን ሆንሽብኝ ስትላተኝ እንግዲህ ርግብም አይ ምንም አልሆንኩም ስትላለች። ሰላምም እና በዚህ ሰዓት እኮ መኝታ ክፍልሽ ነበር መሆን የነበረብሽ ትላታለች። ከዛ ርግብም አሁ እህቴ ሰላምዬ ትክክል ግን አንድ ነገር አሳሰበኝ እና መጠው ትላለች። እናትም ምን ሆነሽ ነው ንገሪ ስትል ርግብም እንግዲህ አይ ምንም አልሆን ሆንኩም ግን እህቴን የማይከፋት ከሆነ አንድ ነገር ልነግራችሁ ነበር የመጣው ስትል ሰላምም እንግዲህ እሱ ደግሞ ምንድን ነው ትላታለች። እርግብም አዎ እማያቃለሁ ከሰው ጋር ተኝቼ ስለማላቅ ከሰው ጋር ለመተኛ ትፈራለሁ ግን እስከ መቼ ብዬ እያሰብኩ ነው ና እና ትላለች። ከዛ እናትም እንግዲህ እንዲህ ምንድን ነው እሱ ተናገሪ፣ ያን ነገር አታስጨንቂን ትላታለች። ከዛ ሰላምም እኔ እኔ ምናሴ ክፍል ልምጣና አብሬሽ ልተኛ አብሬሽ ልደርስ ትላትም፣ እርግብም እንግዲህ አይ እንደሱ አይደለም ትላታለች። ለምን እርግብዬ ንገሪ ስትላተኝ፣ እርግብም እንግዲህ እኔ መተኛት የፈለግኩት እናቴ ጋር ነበረ ትላታለች። ሰላምም እንግዲህ እንደዚህ ትል ደስ አላላትም። ሰላምም እንዴት አለች ና እርግብም እንግዲህ ሰላምዬ አንቺን የሚያስከፋ ከሆነ ይቅር ትላለች። እናትም ኧረ ችግር የለውም ሰላምዬ፣ በይ አንቺ አሁን ተነሽ፣ ና ምናሴ ክፍል ሄደሽ ተኝ፣ እኔ ዛሬ ከልጅ ጋር እተኝ ያለው ትላለች። እርግብም እንግዲህ ሰላምዬ አንቺን የሚከፋሽ ከሆነ ተይው በእናት የቅፍ አማካኝነት ከሰዎች ጋር ምናልባት መተኛት ከለመርኩ ብዬ ኮኖ ትላታለች። ከዛ ሰላም እንግዲህ ባይዋጥላት ምድግ ብላ ወጣ ትሄዳለች። ከዛ እንግዲህ እርግብም ለእናቷ አማዬ ከምንም በላይ ያንቺ ቅፍ ያለማመደኛል ብዬ እኮ ነው ስትላት እናትም የኔ ልጅ የእናት እቅፍ ከምንም በላይ ነው ትላታለች። ይህ በዚህ እንዳለ እንግዲህ ሀና የልጅነት ፎቶዋን ወይዘሮ ሜላት ቤት ስላየችው ይሄ ነገር እውነት ነው ወይኔ፣ አምላኬ ሆይ እኔ የወይዘሮ ሜላት ልጅ ነኝ፣ ወይዘሮ ሜላትስ ናት ሆይ እያለች ቁጭ ብላ እያሰበች ነበረ። እንቅልፍም አልወሰዳትም። አባ ኖላዊም ብድግ ሲሉ ሀና ቁጭ ብላ ነበረ። ልጅ ምን ሆነሽ ብኝ ምን ሆነሽ ነው እንደዚህ የምታስብ ነው ሲሏት ምንም አልሆንኩም ትላለች። አባ ኖላዊም ያንን ገንዘብ ካልሆነ ሰው ነው እንዲያመጣሹ ይላሉ። ስለዛ ገንዘብ የምታስብ መስሏቸው ነበረ። ሀናም አይ እሱ አይደለም አሁን አልነግርህም ጊዜው ሲደርስ እነግረሃለሁ ብለዋለች።